የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዘመናቱ ታላላቅ አባቶችን ስታፈራ ኖራለች እያፈራችም ትገኛለች። ዛሬ በቅኝት መርሃ ግብራችን የምናነሳቸው አባት ለዚህ ምሳሌ ሆኑ ናቸው። ሰማዕቱ ብፁህ ወቅዱስ አቡነ ቴዎፍሎስ ኢትዮጵያ ሀገራችን የራሷ ፓትርያርክ መሾም ከጀመረች በኋላ ሁለተኛው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ሆነው የተሾሙት ሰማዕቱ ብፁዕ ወቅዱስ አቡነ ቴዎፍሎስ ናቸው። ሰማዕቱ ብፁዕ ወቅዱስ አቡነ ቴዎፍሎስ ለቅድስት ቤተ ክርስቲያን ያበረከቱት አስተዋጽኦ ከፍተኛ ነው። ቅድስት ቤተ ክርስቲያን በራሷ እንድትተዳደርና በዘመናት በመንግሥት አስተዳደር ሥር ትመራ የነበረው አሰራር እንዲቀር እንዲሁም በራሷ ገቢ እንድትተዳደር ለማድረግ ሰበካ ጉባኤ ያዋቅረው በቃለ ዐዋዲ እንዲመራ ያስቻሉት ታላቅ አባት በመሆናቸው ቤተ ክርስቲያን ሁሌም ስታመሰግናቸው ትኖራለች። እኒህ ታላቅ አባት ቅድስት ቤተ ክርስቲያን በመላው ዓለም አስተምሯ እንዲዳረስ በማድረግ ረገድም ያደረጉት አስተዋጽኦ ከፍተኛ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዓለም አብያተ ክርስቲያናት ጉባኤ ውስጥ መስራች አባል እንድትሆንም አድርገዋል። ታሪክና ቅርስ ተጠብቆ እንዲኖር በየአድባራቱና ገዳማቱ የሚገኙ የብራና መጻሕፍት በማይክሮፊልም እንዲቀረጹ አድርገዋል። ከዚህ በተጨማሪ የቅርስ ጥበቃና እንክብካቤ መምሪያ በመንበረ ፓትራርክ እንዲመሰረት ያደረጉት እኒሁ ታላቅ አባት ናቸው። እስካሁን ድረስ ያለ እምነት ልዩነት ችግር ባጋጠመበት የኢትዮጵያ ክፍል በሙሉ ለወገኖቻችን ቀድሞ የሚደርሰው ልማት ኮሚሽን እንዲመሰረት ያደረጉትም እርሳቸው ናቸው። የቅድስት ቤተ ክርስቲያን ብቻ ሳይሆን የኢትዮጵያ ንጋት የሆኑትና በርካታ ስራዎችን ያከናወኑት ለዚህ ታላቅ ሥራቸው ከተለያዩ ዓለማት ስጦታ ይበረከትላቸው የነበሩት አባት ሀገር ሳታመሰግናቸው ይልቁንም በሰማዕትነት እንዲያልፉ ተደርገዋል። ዛሬ ሰማዕቱን አባት ያነሳንበት ጉዳይ ወደ ጎፋ መካነ ህያዋን ቅዱስ ገብርኤል ቤተ ክርስቲያን ልንወስዳችሁ በማሰብ ነው። ቅዱስነታቸው በግል ገንዘባቸው የመሰረቱት ጎፋ መካነ ህያዋን ቅዱስ ገብርኤል ቤተ ክርስቲያን በሰማየቱ በብፁዕ ቅዱስ አቡነ ቴዎፍሎስ ሁለተኛው የኢትዮጵያ ፓትሪያሪክ በግል ገንዘባቸው ቦታውን ገዝተው ከ1954 ዓ.ም ጀምሮ ይህ ቦታ የተመሰረተው በቅዱስነታቸው በግል ጥረት የተመሰረተ ቦታ ነው። በመቃኞ ከቆየ በኋላ በ1967 ዓ.ም ጥቅምት 17 ቀን ደግሞ የታላቁ ካቴድራል በቅዱስነታቸው ይህም በግል ገንዘባቸው በግል ሀብታቸው ሰርተው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን፣ ካህናት እንድንገለገልበት እያበረከቱ ሰማዕቱ ቅዱስ አቡነ ቴዎፍሎስ ናቸው። ዛሬ ቅድስት ቤተ ክርስቲያን የምትተዳደርበትን ንብረቷን በራሷ የምታስተዳድርበትን ቃለ አዋዲ ያረቀቁትም ዚሁ ደብር ባዘጋጁት ማረፊያ እንደሆነም ይገለጻል። አባታችን ብፁዕ ወቅዱስ አቡነ ቴዎፍሎስ በግፍ ተገድለው ከተቀበሩበት ስፍራ አጽማቸው የወጣበት ሂደት ሰፊ ነው። ከዛም በመንበረ ፓትራርክ ቅድስተ ቅዱሳን ማርያም ገዳም እንዲያርፍ ተደርጎ ነበር። በኋላ ግን በመንፈስ ልጃቸው አማካኝነት በዚህ ስፍራ በክብር አርፏል። ቅዱስነታቸው በ1971 ዓ ም ያው በነበረው በደርግ መንግስት ነው የተሰዉት። ከዚያን ጀምሮ እስከ 1984 ዓ ም አጽማቸው በራስ አስራተ ካሳ ግቢ ተቀብሮ ነው የቆየው እና በብፁዕ ወቅዱስ አቡነ ጳውሎስ ጉሪያቻቸው ይደሰና፣ መንግስትም ኮሚቴ አቋቁሞ ቤተ ክህነቱን ኮሚቴ አቋቁሞ ይሄ አጽሙን እንዲወጣ የት እንደተቀበሩ ፍለጋ ይደረግ ነበረ። እንዳጋጣሚ ሆኖ በቤተ ክህነቱ የተወከሉት ብፁዕ አቡነ በርናባስ የባህር ዳር ሊቀጳጳሱ ነው አገልግሎት የሰጡ አሁን በረፍት ተገተዋል። እሳቸው ነበሩ እና ከብዙ ፍለጋ በኋላ አጽማቸው ሚያዚያ 23 ቀን 1984 ዓመተ ምሕረት በጠቀስኩልሽ ቦታ ላይ ተገኝቶ ወደ ቅድስት ማርያም መጥቶ አርፎ ቆይቷል እና ቅዱስ ሲኖዶሱ ለቤተ ክርስቲያን የሰጡትን አገልግሎት ህይወታቸውን የሰዉበትን መንገድ መርምሮ ሰማያዊት ብፁዕ ወቅዱስ እውነት የወፍ ተብለው እንዲጠሩ ሰኔ 30 ቀን 84 ዓመተ ምሕረት ውሳኔ አስተላልፏል። እንግዲህ በቅዱስ ቅዱስ ሲኖዶስ የጻድቅነት የሰማይትነት ክብር ከተሰጠ ከዚያን ቀን ጀምሮ ጻድቅም ከሆነ ጻድቅ፣ ሰማይትም ከሆነ ሰማይት እየተባለ ነው የሚጠራው ከሚያዝያ 23 ቀን ጀምሮ እስከ ሐምሌ አራት ድረስ አጽማቸው ቅዱስ ማርያም አርፎ ነው የቆየ። በዚያን ዘመን ደግሞ እንዳጋጣሚ የፓትርያርክ ሲመት ምርጫ የሚደረግበት ወቅት ነበረ እና ብፁዕ ወቅዱስ አቡነ ጳውሎስ ለፓትርያርክነት በሚመናን በካህናት ምርጫ ሲመረጡ ሹመታቸው ሐምሌ አምስት ቀን እንዲሆን ሲኖዶሱ ውሳኔ ያስተላለፈ። ቅዱስነታቸው የብፁዕ ወቅዱስ አቡነ ቴዎፍሎስ የመንፈስ ልጅ ናቸው። ጵጵስና የሾማቸው ብፁዕ ወቅዱስ አቡነ ቴዎፍሎስ ናቸው። በዚህ መሰረት የቅዱስነታቸውን አጽም እዚህ ቅድስት ማርያም አስቀምጬ እኔ ባለ ስሜትን አላከብርም በሚል ሐምሌ አራት ቀን ቀደም ብለው ባዘጋጁት መካነ ማረፊያቸው ላይ በቤተ መቅደስ ውስጥ ማለት ነው፣ በብፁዋ ሊቃነ ጳጳሳት በማኅሌት በዝማሬ በቅዳሴ ታጅቦ እዚህ እንዲያርፍ ተደርጓል። ይህ ትልቅ እንግዲህ ለቦታው በረከት ነው። ቀድሙ አስበውበት ነበር እሳቸው፣ ለአገሩም በረከት ነው። እኛ አሁን ይሄንን አክብረን እየጠበቅን በዓላቸውንም ሐምሌ አራት ቀን እያከበርን እንገኛለን። በዚሁ ተያያዥነት የቅዱስነታቸው መገልገያ ንብረቶቻቸው ንዋይ ቅዱሳት ማለት ናቸው፣ መጻሕፍቶች፣ መስቀሎች፣ አልባሳቶች፣ ልዩ ልዩ ከዓለም ክፍል የተበረከቱ ስጦታዎች፣ የከበሩ ዕቃዎች እዛ ቅድስት ማርያም ቤተ ክህነት ውስጥ ይኖሩ ነበር። እና አጽማቸው እዚህ ካረፈ በኋላ ጽሁ ቅዱስ አቡነ ጳውሎስ ንብረታቸውን በተያያዥነት እዚሁ መቀመጥ እንዳለበት ውሳኔ አስተላልፈው አንድ ሁለት ማስታወሻ ነው እንጂ እዛ ቤተ ክህነት ያለ ሁለት ሶስት ናቸው ያየዋቸው ፤ ሌላው በጠቅላላው አንድ ሙዚየም ሙሉ ንብረቶቻቸው፣ መገልገያዎቻቸው፣ መስቀሎቻቸው፣ አልባሳቶቻቸው ሁሉ ይህም ሙዚየም ከካቴድራል ጋራ በመተባበር አሰርተው እዚህም እንዲመጡ፣ እንዲቀመጡ፣ ትውልድ እንዲጎበኛቸው፣ እንዲመራመርባቸው፣ መጽሐፍ እንዲጽፍባቸው፣ ዓለምም እንዲያውቃቸው አድርገው አሁን በኛ በሙዚየም ውስጥ ይህ ቅርስ ይገኛል ማለት ነው። እየተጎበኘ ነው የሚገኘው። ቅዱስ አባታችን በመሰረቱት ጎፋ መካነ ህያዋን ቅዱስ ገብርኤል ቤተ ክርስቲያን የሚያገለግሉት መምህር የሚያውቋቸው ቅዱስ አባት ምን አይነት እንደነበሩ ከትውስታቸው እንዲህ አጋርተውናል። እዚህ አገልግሎት ከጀመርኩ 51 ዓመቴ ነው። ቅዱስነታቸው በአካል አውቃቸዋለሁ። በመስቀላቸው ተባርኬያለሁ ከቦራኪያቸው ተቀብያለሁ። ቅዱስነታቸው የሚያስቡት ከራሳቸው በላይ ለቤተ ክርስቲያን ነው። ለቤተ ክርስቲያን ከማሰባቸው የተነሳ ደግሞ ሊቃውንቱን ይወዳሉ። የሚማር ሰው ልማር የሚላቸው ሰው ይወዳሉ። ተማሪ ነኝ እማራለሁ ካላቸው ወዲያውኑ ሌላ ምንም ደይጽናት ሳያስፈልግ የሚፈልገውን ነገር ጠይቀው ወዲያው ያደርጉለታል ማለት ነው። እና ቅዱስነታቸው በጣም ርኅሩኅ የሆኑ ሰው ናቸው። እንደ ዛሬ ስማቸው ገናና ነው፣ በጊዜውም ለሚያቸው ሰው አካላቸውም ግዙፍ ነው። ግን ቀረብ ብለው ሲያነጋግሩ ደግሞ ከወላጅ አባትና ከወላጅ እናት የቀረቡ ርኅሩኅነት በርኅሩኅ ህሊና የተሞሉ ለእያንዳንዱ ሰው ሀሳቡን በሚችሉት መጠን የሚያስተናግዱ አባት ነበሩ። ከእኔ ጋር የተገናኘ ነው በ66 ዓመተ ምህረት ሐምሌ 23 ቀን እዚሁ ቦታ ላይ ነው የተገናኘ ነው። ይህ ካቴድራሉ ገና በስራ ላይ ነበር የነበረው። ከዚያ በዚያ ሰዓት ሐምሌ 23 ቀን ብዙ ጳጳሳትን አስከትለው መጥተው፣ እኔም እንግዳ ሁኜ ደሌለ ለመጽናት ቅኔ አቅርቤ በቅኔው ቅኔውን ከጨረስኩ በኋላ ምንድን ነው የተፈልገው ሲሉኝ መጽሐፍ መማር ነው የምፈልገው አልኳቸው። መጽሐፍ መምህር እዚህ ነበሩ። መምህር ወንድም አገኘ ሆሩ የሚባሉ ጠርተው እሳቸውን በሉ ያስተምሩት እየተማረ ያገልግል እያገለገለ ይማር ብለው ከዚያ ጊዜ ጀምሮ ያው በ66 ዓመተ ምሕረት ሐምሌ 3 ቀን ይህንን አደራ መምህሬም ተቀበሉ። እኔም በተከሰለ ለማገልገል አደራ ተቀብዬ ከዚያ በኋላ በየሳምንቱ ሲመጡ ግን እንዲሁ እየጠየቁኝ እኔም የምችለውን እንትን እየመለስኩ እስከ 68 ዓመተ ምህረት እስከሚያዙበት ቀን ድረስ በእለት በእለት ቢበዛ በሳምንት እንገናኛለን። ስለ ቤተክርስቲያኑ አገልግሎት ይጠይቃሉ። እሳቸውም መጥተው ከእኛ ጋር ጊዜ ሲገጥማቸው በተለይ ማታ ከ10 ሰዓት በኋላ በሚደረገው ጸሎት መሐረነ አብ አብረው ያደርሳሉ፣ እዚህ ካለነው ሰዎች ጋር ከተጀመረ ደግሞ ከመጡ እኛ ጀምረን ከመጡ እንደ ማንም ሰው በሩ ላይ ቁመው ጸሎቱ እስከሚያልቅ ጠብቀው፣ ከዚያ በኋላ ጸሎት ያደረሱትን ሰዎች ባርከው አረጋግተው፣ በዚህ መልኩ ነበር የነበረው ግንኙነታችን ማለት ነው። ቅዱስነታቸው ለቅድስት ቤተክርስቲያን የዋሉት ውለታ ለአፍታ እንኳን ልንረሳው የሚያስችል አይደለም። በተለይም ለካህናት የዛሬ ህይወት የእርሳቸው አሻራ የጎላ ነው። የቅዱስነታቸው ታሪክ የተደበቀ አይደለም፣ በቤተ ክርስቲያኒቷ በአጠቃላይ የተገለጠ ነው። ሚመናን ሊያስታውሱ ይችላሉ። እኛ ካህናት ግን የምንበላው እንጀራ፣ የምናገኘው ደመወዝ፣ የምንለብሰው ካባ ማንኛውም ነገር ብፁዕ ቅዱስ አቡነ ቴዎፍሎስ እሳቸው ሙተው እኛን ህያው ያደረጉበት አሰራር ነው። እሳቸው ታስረው እኛ ከድህነት ከረሃብ፣ ከችግር ነፃ እንድንወጣ አድርገውናል። ስለዚህ ካህናት ልንረሳቸው በፍጹም አንችልም። ድሮ ኮ አንድ ልጅ አንድ ዲያቆን አንድን ሴት የህግ ሚስት ለማግባት ይቸገራል። ምን ታበላታለህ? ይላል አባት፣ ምን ታለብሳታለህ? ይላል። አሁን ግን እንዲህ አይነት ጥያቄ የለም። እንደ ማንኛውም የመንግስት ሰራተኛ ካህናት ደሞዝ አላቸው፣ ዲያቆናት ደሞዝ አላቸው፣ መምህራን ደሞዝ አላቸው፣ ሰባካያን ደሞዝ አላቸው። ይህ እንዲፈጠር ያደረጉ ሰማይቱ ብፁዕ ቅዱስ አቡነ ቴዎፍሎስ ስለሆኑ በብዙ በምናስታውሳቸው ነገሮች አንዱና ትልቁ ቤተ ክርስቲያን ያለ ካህናት ስለማትኖር በእግሯ እንድትቆም ካህናትም ቀና ብለው እንዲሄዱ ያደረጉ አባታችን ስለሆኑ ገድላቸው፣ ትሩፋታቸው ከዚህ የበለጠ ስለሌለ በዚህ እናስታውሳቸዋለን። እርሳቸው በመሰረቱት በዚህ ደብር ዛሬም ታሪካቸው እየተዘከረ መንፈሳዊ አገልግሎቱ በስፋት እየቀጠለ ነው። ካቴድራሉ ትልቅ እንደመሆኑ መጠን የተሟላ አገልግሎት የሚሰጥበት ነው። የአብነት መምህራን ከሀያ የማያንሱ የአብነት መምህራን ያሉበት ነው። መሀይሌቱ እንደ ማንኛውም አድባራትና ገዳማት ተሟልቶ እየተገለገለ ይገኛል። ቅዳሴውም ዓመት እስከ ዓመት ሚመናን መንፈሳዊ አገልግሎቱን፣ ቁርባኑን፣ ክርስትናውን፣ ጸሎተ ፍታቱን በተሟላ መልኩ እየተገለገሉ ይገኛሉ። ውድ ቤተሰቦቻችን ሳምንት ጉብኝታችንን አብረን እንቀጥላለን። ቅዱስነታቸው ይገለገሉባቸው የነበሩ ንብረቶችን ንዋየ ቅድሳትን ዛሬ በእርሳቸው መሰረት ላይ ያፈሩ የሰውና የንብረት ፍሬዎችን እንመለከታለን። ቸር ያገናኘን።